በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ልጆች ብሩካን በጌታችን አምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነው በረከት ተባረካችሁ። ብዙ በጎነት፣ ፍቅርና ምሕረት ያለው አምላክ የሚጠብቃችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ በዛ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ እዳ ሲከፍል እዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁላችሁ የቅዱሳን ቤተሰቦች ዜና ቆያችሁ። ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። ቅድስት ሀገር ኢየሩሳሌም ገና በዓልን የጌታ ልደት ቤተልሔም ቆመን ለማክበር ከዚያም የተሰቀለበት ተነሳበት የረገጣቸውን በሬቶች ስምን ተሳልመን ጸሎት ጸሌን የልባችንን አፍስሰን ለመምጣት ተዘጋጅተናል። የጌታ ልደትን ለማክበር የአስር ቀን ጉዞ አለን። ድለጆች የሆናችሁ ወላጆቻችሁን ብትልኩ አያቶቻችን እና አባቶች ቶች አክሪቶቻችሁን ብትልኩ እናንተን ብትሄዱ ብትመረቁ መቼም ተመልሶ የማይመጣና የማይደገም ነገር ነው። አስባችሁበት አሳውቁኝ 9114380 ስልኬ ነው። እግዚአብሔር እናንተ ቤታችሁን ይባርክ። በዳዊት መዝሙር ላይ መዝሙር 22 ቅዱስ ዳዊት በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ስለሆንክ ክፉን አልፈራም በሚለው መልእክት ላይ ምንድነው ክፉ የሚለውን ነው የምንማረው። መጽሐፍ ቅዱስ ላይ ክፉ በሚባል የተገለጡ ሁለት ነገሮች አሉ። አንደኛው ራሱ ሰይጣን ወይም ጠላትን ነው። በጌታችን ጸሎት ወይም ደግሞ በጸሎተ ኢየሱስ ክርስቶስ ጸሎተ ኢየሱስ በሚባለው የጌታ ያስተማረን ጸሎት አባታቸውን የሚለውን ጸሎት በዛ ላይ ወደ ፈተና አታግባን ከክፉ አድነን እንጂ እንላለን። በዚህ ጊዜ የምንለው ምንድነው? ክፉ በኛ ላይ ስልጣን እንዳይኖረው ጠብቀን፣ ሰይጣን ስልጣን እንዳይኖረው ማለታችን ነው። ክፉ ማለት የክፋት ምንጭ የሆነውን የክፋት አባት የሆነውን ማለታችን ነው። እዚህ ጋር ግን ሁኔታዎች ናቸው ይሄው የክፋት አባት የሚፈጥራቸው ሁኔታዎች ናቸው። ክፉ ምንላቸው አሁን ምንገልጻቸው ምናልፍበት መንገድ ነው። የምናልፍባቸው መንገዶች የሚያመጡብን ክፉ ነገሮች አሉ። እኛ ላይ ባህሪያችን፣ ጸባያችን፣ ንግግራችን፣ ሀሳባችን የልባችን ውሳኔ ላይ ክፉ ሆነው የሚቀመጡ ሀሳቦች ማለት ነው። ያው ዳዊት እንዳለው በሞት ጥላ መካከል ነው ሰው ሲያልፍ ነው የሚሆነው። የሆነው ያው ጥላ አለ፣ ጥላው የሞት ነው። ሞት ማለት ደግሞ ታውቃላችሁ፣ መቼም ክርስቶስን ካላወቀ አንድ ሰው ሞት በጣም የሚያስፈራ ነገር ነው። የሞት ብቸኛ ጠላት ኢየሱስ ክርስቶስ ነው፣ የሞትን ኃይል የሰበረ በትንሣኤ የከበረ ሰው እሞታለሁ ብሎ ስለሚፈራ ብዙ ነገር ያደረጋል ራሱን ሸጦ በልቶ ያድራል የእስራኤል እናቶች እንሞታለን ብሎ ስለፈሩ ልጆቻቸውን ቀቅለው በልተዋል እንግዲህ ሞት ምን ያህል ብርቱ እንደሆን ታውቃላችሁ የሞት ጥላ ደግሞ ማለት አስፈሪ ማለት ነው የሚያስፈራ የምንሞት እስኪመስለን ድረስ መፍራት ማለት ነው ምን ሞት እስኪመስለን ድረስ ምንፈራባቸው ብዙ ምክንያቶች አሉ። አንዳንዴ ታመን ሊሆን ይችላል። ብዙ ጊዜ ታመን ሲሆን የማይድን በሽታ ያዘን ሲመስለን፣ አደጋዎች ስንገባ፣ ነገሮች በጣም ሲመሰቃቀሉብን እና መኖር ሲያስተላን ሞት የሚባለውን ነገር መፍራት እንጀምራለን። እንግዲህ ይሄ የሞት ፍርሃት ነው፣ ጥላ ነው ውስጣችን ሞት አጠገባችን እንደቆመ የሚያሳይ ስሜት ውስጥ ይከተናል ማለት ነው። ጥላ ሁል ጊዜ ከብርሃን ጀርባ ነው። ይወላችሁ በሞት ጥላ መካከል የምታልፉ ሰዎች እኮ እያለ ትኖረ ይሆናል ትምህርት የምትሰሙ በኑራችሁ፣ በቃ መኖር ያቆማችሁ የሚመስላችሁ ሰዎች፣ ያ የሞት ጥላ ላያችሁ ላይ፣ ልባችሁ፣ መንፈሳችሁ ላይ የወደቀባችሁ ሰዎች፣ ሁሌ ጥላ የሚፈጠረው ብርሃን ሲኖር ነው። ከጀርባችሁ ግን የእናንተ ታዳጊ የሆነ ብርሃን አለ፣ የሚያድናችሁ ብርሃን አለ፣ የተስፋ ብርሃን አለ። እሱም በደንብ ማወቅ ያስፈልጋል፣ በደንብ ማመን አለብን። እግዚአብሔር ልጆች ብርሃን ስላለን እንዳንፈራ እናደርጋለን። አሁን ክፉን አልፈራም ያለው ጥላ ካለ ብርሃን አለ ብሎ ነው። ፈተና ካለ ቅዱስ ጴጥሮስ እንዳለው መውጫ አለ። ተግዳሮት ካለ ማሸነፊያ አለ። ሞት እንኳን በትንሣኤ ተሸንፏል። በመቃብር ያሉ እንኳን የጌታን ቃል ሰምተዋል፣ በተስፋ ወጥተዋል ከመቃብር። ስለዚህ ሁልጊዜም ቢሆን እንዳንፈራ የሚያደርገን ከጥላው ጀርባ ያለው ብርሃን ነው። ብርሃንን የሚያመልጥ አካል ነው ጥላ የሚፈጥረው። እያመለጠ ያለ ጥላ ነው ማለት ነው ሕይወታችን ላይ ያለው ከሞተልንና ከሚንገበገብልን በጣም ከሚወደን ከሚሰፈሰፍልን ከጌታችን ከኢየሱስ ክርስቶስ እጅ ማንም ሊወስደን አይችልም? ማንም መከራ ነው፣ ስደት ነው፣ ረሃብ ነው፣ ጥብ ነው ከጌታ ከኢየሱስ ክርስቶስ ፍቅር ሊለየኝ አንዳችን እንዳይችል አውቃለሁ ይላል ዋ ጳውሎስ። በጌታ በኢየሱስ ክርስቶስ በሱ ላይ በሱ ራስነት ላይ የተጣበቀውን አካል ሊቆርቱ አይችልም ማለት ነው እና ጥላው በዚህ መንገድ ነው የሚታየን። ጥላ ሲታየን አዳኛችን አጠገባችን እንደቆም የምናይበት፣ እኛ ግን ፈሪው ስለሆንን ጥላው የሞት ነው የሚመስለን። ግን አይደለም። ምንም ሳይሆን መውጣት ነው፣ ማለፍ እኮ ነው። አሁን ዳዊት እያለፍኩ ነው ነው የሚለው፣ በሞት ጥላ መካከል ባለፍ። ስለዚህ የሞት ጥላ ከኋላ ይቀራል ማለት ነው፣ እንደሚፈስ ፈሳሽ ወንዝ ተመልሶ አይመጣል። ስለዚህ ወደ ኋላ ይቀራል። ግን እዛ ውስጥ ግን ክፉ ሊፈጠር ይችላል። በሚገጥሙን አስቸጋሪ የህይወት ተግዳሮቶች የእኛ ጸባይ ሊቀየር ይችላል። ሰውን የምንወድ በጣም ደግ ሰዎች በሰው ተማረን፣ ሰው ጠላቶች ሆነን ይቀረናል። ያች በጥላው ስናልፍ ወርሶን የሚቀር ክፉ አለ። ሰውን መጥላት፣ ድሮ ደጎች የነበረን ቅኖች የነበረን ስስታሞች፣ ክፉዎች ሰውን መርዳት፣ ሰውን ማገዝ፣ በሰው ችግር አጠገብ መቆም የጥቃት ምልክት ነው ብለን እንድናስብ ሆነን እንቀራለን። ይህንን እንድናደረግ እንድንሆን የሚያደርገን ግን አጠገባችን የነበረው ክፉ ሰው ባለፍንበት የሞት ጥላ ውስጥ የደረሰብን ያየነው ነው የተመለከት ነው ክፉ ነው። ዳዊት ግን እሱ ክፉ አይነካኝም ነው የሚለው በትክክልም ነበር። ጠላቶቹ የነበሩ ንሳውል ሊገሉት እየፈለጉ እጅም እጁ ላይ ወድቀው አልገደላቸው። በሞት ጥላ መካከል እያለፈ ክፉ አልነካውም። የበቀል የንዴት፣ የመግደል፣ የመዋጋት መንፈስ አልነበረውም። እግዚአብሔር የቀባውን አልገልም ብሎ የንጉሱን ጨርቅ ቆርጦ ንጉሱን በሕይወት አተረፈው። አያችሁ፣ በሞት ጥላ ውስጥ ሲያልፍ ክፉ አልነካውም። የብቻ አይደለም ልጁ አቤሰሎም መንግስቱን ገልብጦ ሚስቶቹን በአደባባይ ተኝቶ ዳዊት አባቱ እንዲዋረድ እንዲገደል ሰራዊት ልኮበት እያለ እሱ ግን ልጄ እንዳትገሉት ነው ያላቸው። ጦር መሪዎች በያዛችሁት ጊዜ ልጄ እንዳትገሉት። ልጁ በሚያሳልፈው የሞጠላ መካከል እያለፈ እሱ ግን ለልጁ መትረፍ ትእዛዝ ይሰጣል። እዛ ውስጥ ሆኖ ሰው እንዲጸበበ አይቀየርም። እናንተ ብትሆኑ ምን ከቤትሽ ከቤት ነቅሎ ቢያባረር ልጅ ለመናገር ይብዘገንናል። ያደረገው አቤት የለውም፣ ግን ዳዊት እንዲሞት አልፈለግም። ስለዚህ ይሄ ክፉ ለምንድን ነው ያደረከው? አንተ ከኔ ጋር ነህ ብሎ ስለሚያምን ነው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ። አሁን ክፉ የሚሆኑ ሰዎች ብዙ ጊዜ ብቻዬን ነኝ ብሎ ስለሚያስቡ ነው። እግዚአብሔርን ብቻዬን ተወኝ፣ ሰውን ብቻውኝ ተወኝ በቃ ሰው ምን ያደርግልኛል ብለው ሰው ጠል ወደ ቦሊቃ ይቀየራሉ። እግዚአብሔር አጠገባቸው እንደሆነ ማየት ያቅታቸዋል። አንድም ቀን ከኛ ላይን ጥቅሻክል ተለይቶን የማያውቀውን አምላካችን ሩቅ አድርገን እናስበዋለን። በዛ ጊዜ ያን ጊዜ ክፉ ነገር እንለማመዳለን። ቂም እንይዛለን። በወዳጆቻችን ላይ የማይሆን ቂም ይዘን እንለዋለን። በቃ እሱ የሰራኝን እሱ የሰራችኝን በፍጹም ሞቼ ማረሰውም እያለን ያለፍንበት የመወጥላ ክፉ አሸክሙን አልፏል፣ ማለት ጌታ ኢየሱስ ክርስቶስ ግን ሸክምነት እንደሚቀል አስተምሮናል። መስቀል ላይ የትኛውም ሰው ስጋ ለባሽ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ መከራ ተቀበለ የለም፣ ልቦ የተወጋ የለም። እኛ እኮ ኃጢአተኞች ነን። በአንጻሩ ብንበድል ብንጎዳም ይገባናል። ምንም ኃጢአት የሌለበትን እኮ ነው የሰቀሉት መስቀል ላይ ግን ይቅርታ ሰጥቶ ነው የሞተው። አራግፋችሁ ሙቱ ሲለን በምታልፉበት የሞት ጥላ ውስጥ ክፉ እንዳይሰለጥንባችሁ ሲለን፣ በቀልና ቂም እንዳይሰለጥንባችሁ። ይገላችኋል፣ ያጠፋችኋል፣ የልጆቻችሁን እድል ፈንታ ያበላሻል። ልባችሁ የተሸክማችሁት መርዝ ቤታችሁን ይወደዋል። ትፉት፣ አራክፉት፣ ሸክሙን ሰብራችሁ እናንተ ደካሞች ሸክሙን ሰብራችሁ ኑ ነው የሚለን ጌታ ኢየሱስ ክርስቶስ፣ አብሮን የቆመው ጌታ ግን እንጨሳ እናቀው እንለምደዋለን። ይህን ክፉ ነገር ዚብ ልጆች ለመብታችን ከሚነክፉን ጋር ስንከራከር ክፉ ተናጋሮች ሆነን እንጠራለን። ንግግር እንለምዳለን። አንደበታችን መርከስ ይጀምራል። ሰው የማያከብር መቼም እኔ ሶሻል ሚዲያ ከፍቼ እያየሁ እናንተም ያያችሁ ይሄን ትውልድ የደረሰበትን ነገር መገመት አስቸግራችሁ፣ እንዴት አይነት ነውር እንደሚጽፍ ይሄ ግን በትንሽ ነግል ብምድ የመጣ ነው። አንዳንዶቹም ችግር ውስጥ የለመዱት ነው። ችግር ውስጥ እና በዚህ በትግራይ ጦርነት ጊዜ አንዱ ወዳጅ ነበረን እና ብዙ ስልኩን ስንፈልግም ተደብቆ ፈርቶ ተደብቆ ነበር፣ እና ስልኩንም ስንፈልግ ልናገኘው አልቻልንም። በአካልም ብዙ ደከምን ማለት እና ወደ ክፍለ ሀገሬ ተደብቆ ቆይቶ ሲመጣ ሁሉንም ሰው ተቀየመ እና እውነት ለመናገር ወንድሞቹ ጋር ሄደናል። እህቶቹ ጋር ሄደናል። እንዴት ናችሁ ብለናል። እሱን ነው ያላገኘ። ያ ያለፈበት ከባድ የሞጥላ ወዳጆቹን ሰቀዘን እንዲፈራ አረገው ማለት ነው፣ ሰው በቃኝ እንዲል ያችው ተጎዳ ልቡ እና በጣም የሚወዱ ሰዎችን ጭምር ነው ያጣቸው። በዛ ሰዓት የምናልፍበት ክፉ ለምድ ነው እኛ ላይ የሚሰለጥነው እግዚአብሔር ለቃየል የተናገረው ቃል አለ። ኃጢአት በፊት ታደባለች እና ንገስባት እንጂ እንዳትነግስብ ብሎት ነበር። የሆነ ነገሮች ስንገባ ኃጢአትን የሚያደባብን በልባችን ከሌታ አለ። ለቅሶ ገጥሞ፣ ለምሳሌ አንድ ሰው ላይሰማኝ ይችላል፣ ወይ ደግሞ ላልተመች ይሆናል አልመጣም ቁጭ ብለን እሱን ስናብሰለሰል ንለን ያለፍንበት የለቅሶ መንገድ የሃዘን መንገድ ነው፣ ግን በጣም ዙራዎቻችን እናጣለን። በመጣ ለበቃክ የሞተውን ሰው ላንመልሰው የሆነ ነገር ድርምስ ሲልብን የሚደግፉልን ሰዎች እናጣቸዋለን። በቃ እና እንደዚህ አይነት ልምምዶች ይውላችሁ አንዳንድ የምናልፍባቸው ክፉ መንገዶች አስቸጋሪ መንገዶች የትግል መንገዶች፣ የተግዳሮት መንገዶች እኛነታችንን እንዳይለውጠው፣ የክርስቶስ መልካችን እንዳይለወጥ፣ ከመስቀል አውርዶ እንዳይጥለን መጠንቀቅ ያስፈልጋል። ለዚህ ነው በሞት ጥላ መካከል ስሄድ አንተ ከእኔ ጋር ስለሆንክ ክፉን አልፈራም። መክፋትን አልፈራ በተግባርም ማሳጌት ሆ የዳዊትን ብርታትና ቅድስና እኮ የተረዳ ነው በመከራው ጊዜ ነው በስደቱ ጊዜ እኮ ነው። ሰልፍ በተነሳበት ጦርነት በዘመተበት ጊዜ እኮ ነው። ዳዊት መልካም ሰሞኑን ያየ ነው፣ ልበ ቅን ንጉሥ እንደሆነ ያየ ነው። የእግዚአብሔር ልብ ያየንበት ከዛ በኋላ ነው። ችግር ሲመጣ የሚቀይራቸው እርሾ እንደገባበት ወይን፣ ቆምጥጥ የሚሉ በአንድ ጊዜ ጣፋጭ የሚሆኑት እርሾ እስኪነካቸው ድረስ ብቻ፣ እርሾ ከነካቸው ብልሽት የሚሉ በጣም ብዙ ክርስቲያን ብቻ። እኛ ግን እንደሱ እንዳንሆን

አብሮን ይሁን። ምን እንደተማራችሁ ጻፉልኝ፣ እስቲ ኮሜንት አድርጉልኝ። አስተያየታችሁ ነው ያለው፣ አንባለው ነው ላይክ። በተነሱ እስቲ ለምትጫማ አመሰግናችኋለሁ። ወደ ቅድስት ሀገር ኢየሩሳሌም ያሳሰብኩት ማሳሰቢያ አትርሱ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም።